ሩታ ሄርሜላ ለመክሰስ እንግዲህ መንገድ እንደጀመረች ሰምተናል። እጅግ በጣም የሚገርም እንግዲህ መረጃ ደርሶናል። እሱ ብቻ አይደለም እንግዲህ በሕግ እንደምታስጠይቃትና ብዙ ነገሮችን ለማድረግም እንደተዘጋጀች ያንን መረጃ እንግዲህ እጃችን ላይ ደርሷል። እጅግ በጣም ብዙቻችሁ ማጠብቁ ነገሮች እየተከሰቱ ነው። በዚህ ቪዲዮ እንግዲህ በደንብ አርጌ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ኩናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሀሳብ፣ አስተያየታችሁን ኮመንት ስር አስቀምጦልን ወደ ጉዳያችን እንግዲህ ብዙቻችን እንደምናውቀው በተለይ በባለፈው ቪዲዮ ሄርሜላንም በደንብ ስትናገራት ነበረ ከአብርሃም ጋር እንደምትኖር እርግጠኛ ነኝ ብላ እንግዲህ ስታወራ ነበረ በተለይ ሩታ እንግዲህ በዛ እርግጠኛ ከሆነች ደግሞ እንግዲህ በጣም ብዙቻችን ያው ሄርሜላና አብርሃም አብሮ እንደሚኖሩም ያው እኛም በራሳችን እርግጠኞች እንሆናለን ምክንያቱም እንግዲህ ከዚህ በፊትም በተደጋጋሚ ስትናገር ነበረ በተለይ ሩታ እንግዲህ ያው ወደ ቤታዋ እንደሄደች በየጊዜው እንደምትሄድና በተለይ የሩታ ቤትም የአብርሃም ቤትም ያው እስከ ዛሬ ድረስ ስላልተፋቱ ወይም ደግሞ በፍርድ ቤት ስላልጸና፣ እንግዲህ ፍቺው ሁኔታ እስከ ዛሬ ድረስ ያ ቤት የሁለቱም ቤት ስለሆነ ምንም አይነት መፍት አይኖረውም ማለት ነው። የፈለገውን ሰው እያመጣ ማስገባትም ወይም ደግሞ ማሳደርም ስለማይችል በህግም መሰረት እንግዲህ ስለማይቻል ያንን ነገርም ስታስጠነቅቀው እንደነበረ በደንብ እናስታውሳል ሳለን እንግዲህ ያው ሩታ ያደረገችው ነገር ደግሞ በተለይ አሁን ያገኘሁት መረጃ ሄርሜላን ሊያሳስራት የሚችል በወንጀል የሚያስጠይቃት ነገር በተለይ ምንም ሳልፈቅደላት የኔ ቤት ውስጥ ተገኝታለች ብላ እንግዲህ ልትከሳትም እንዳሰበች እና ያ መረጃም እንደወጣ ነው እየሰማ ነው። እጅግ በጣም በጣም የሚገርም ነገር ተሰምቷል ማለት ነው። እንግዲህ በዚህ ጉዳይ ላይ አብርሃምም ሄርሜላም ያሉት ነገር የለም። እጅግ ነገሮቹ እየከረሩ መጥቷል ማለት ነው። እንግዲህ ሩታ ያው እንደምታውቁ ቡታጅራ ነው የምትገኘው። እስከ ዛሬ ድረስ እንግዲህ ያው የእናቷ ቤት ውስጥ ቁጭ ብላለች። ምክንያቱ ደግሞ ያው የእርግዝና ሁኔታም በተለይ እንግዲህ ለመውለድም የጥቂት ቀናቶችም እንደ ቀሯትም ስትናገር ስለነበረ እንግዲህ ያው ያንን ነገር እየተጠባበቀች እንደሆነ ስትናገር ነበረ። እንግዲህ ባየችው ነገር በተለይ እየተፈጠሩ ባሉ ነገሮች እጅግ በጣም አዝናለች። ምክንያቱም እንግዲህ በጣም ብዙ ነገሮችን ያሳለፈችበት ቤት ነው ያ ቤት ማለት እንግዲህ ታ ሕይወቷን የሰጠችበት ቤት፣ እጅግ በጣም የለፋችበት ቤት፣ እጅግ በጣም ብዙ ነገሮችን ያሳለፈችበት ቤት፣ በጣም ብዙ ትውስታ ያላትም ቤት ነው እና እዛ ቤት ውስጥ እንግዲህ ምንም አይነት ሰው ገብቶ የፈለገውን ነገር ሲያደርግ ዝም ብዬ ማየት የለብኝ ብላ ነው የተነሳችው። እንግዲህ አብርሃምን በተደጋጋሚ ስታወራው ነበረ፣ ቃሉን እንዳያጥፍና ሌላ ሰው አስገብቶ እንደዚህ አይነት ነገር እንዳይፈጠር በተደጋጋሚ ስታስጠነቅቀው ነበረ። እንግዲ እንግዲህ በስተመጨረሻ ያው ሩታ እርግጠኛ ሆናለች ማለት ነው። በተለይ ሩታ እርግጠኛ የሆነችው ሄርሜላና አብርሃም አብርሃም ያው የአብርሃም ቤትን ወይም ደግሞ የሩታ ቤት ውስጥ እየኖሩ እንደሆነ እንግዲህ በደንብ አውቃለች ማለት ነው። በዚህም ጉዳይ እንግዲህ በጣም አዝናለች። ምክንያቱም አብርሃምን በተለያየ ጊዜ ማለት ይቻላል ይህንን ነገር አታድርገው ተው ብላ እንግዲህ ስትለምነው እንደነበረ ነው በደንብ ስትናገር የነበረው ። ስለዚህ እንግዲህ ያው ከአቅሟ በላይም ስለሆነ ከሆነ ነገሮች መፈታት ስላልቻሉ ጉዳዩ ወደ ህግ እንደወሰደች ነው ያገኘነው መረጃ የሚያሳየው። በተለይ ሄርሜላን እንደከሰሳቻት እና በህግም እንደምትጠይቃት ከአሁን በኋላ እንግዲህ በተለይ የምትኖርበት ቤት ሩታ ከዚህ በፊት ስትኖርበት የነበረውን ቤት ውስጥ በጭራሽ እንዳትገባ እንደምታስከለክላትም ወይም ደግሞ የህጋዊ የሆነ እርምጃ እንዲወስዱባት ክስ እንደጀመረች እንግዲህ ለመስማች እያለው ማለት ነው። ነገሮቹ በጣም ከባድ እየሆኑ መጥቷል። በተለይ አብርሃም በጭራሽ ሊቀየር አልቻለም። በተለያየ ጊዜ ማለት ይቻላል በትላንትና ዕለትም ፕራንክ የሚመስሉ ነገሮችን ከሄርሜላ ጋራ በየቀኑ እየሰራ በእል ማለት ይቻላል እንግዲህ ከሄርሜላ ጋራ ውሎና አዳሩን አድርጓል ማለት ነው። እንግዲህ አብርሃም በጣም ብዙ ሰው ሲመክረው ነበረ፣ በጣም ብዙ ሰው ይቅርብተው እያለው እንግዲህ ሲመክረው ነበረ። እንግዲህ በዚህ ሁኔታ ቀጥሏል። እሱ ሁሉም ነገር ተመችቶታል። ምክንያቱም እንግዲህ ያው ከዚህ በፊትም ከሄርሜላ ጋራ መኖር እንደሚፈልግም ያው እንግዲህ በተለያየ ነገሮች እያሳየ ነበረ። አሁን ላይ እንግዲህ እርግጠኛ ሆኖ ያው ሁሉም በተለይ እየተነጋገረበት ያለው ነገር ሄርሜላና አብርሃም አንድ ቤት ውስጥ እየኖሩ ነው። ስለዚህ እንግዲህ ነገሮቹ እየሰፉ እየመጡ ስለሆነ ነገሮቹን ቶሎ ለመጨረስም እንግዲህ ሩታ ስለምትፈልግ በተለይ ፍቺውን በፍጥነት ስለምትፈልግ ነገሮቹን እንዲከሩ ያደረገው በተለይ አብርሃም ዋጋ ሊከፍልበት ይችላል ብሎ እንግዲህ በጣም ብዙ ሰው እየተነጋገረበት ይገኛል። እንዳለውም እንግዲህ ወይም ደግሞ በጣም ብዙ ሰው እንዳ አልቀረም። ምክንያቱም ሩታ አምርራለች፣ በአሁኑ እጅግ በጣም ነገሮችን ወደ ሲሬስ ወስዳለች። እንግዲህ የፍቺውን ጥያቄ በጭራሽ እንግዲህ እንደማትቀይረውንም በተደጋጋሚ ስታወራ ነበረ። እሱ ብቻ ሳይሆን እንግዲህ ሄርሜላንም ጭምር ከስሻት ወይኒ ቤት ወረውራት አለው። እስከ ዛሬ ድረስ ስታደርገኝ የነበረውን ነገር በትዕግስት እያሳለፍኩ ነው። ስለዚህ እንግዲህ ሄርሜላ ከአሁን በኋላ መፍትሄ የላትም። እንደዚህ አይነት ነገሮችን ለማድረግ እንግዲህ ህይወቴን እያመሰቃቀለች ስለሆነ ከአሁን በኋላ ወደ ቤቴ ድርሽ እንድትል አልፈልግም። ያ ቤት እንግዲህ የአብርሃም ቤት ብቻ ሳይሆን የኔም ቤት ነው ብላ እንግዲህ በግልጽ ስትናገር ነበረ። ስለዚህ እንግዲህ እዛ ቤት ውስጥ በጭራሽ ሄርሜላም ማየት ስለማትፈልግ በተደጋጋሚ ማለት ይቻላል ያንን መልእክት እያስተላለፈች ነበረ። እስከዛሬ ድረስ እንግዲህ ሄርሜላም ችላ ብላ ያው አብርሃምም ችላ ብሎ ምንም አታመጣም ሩታ ምንም ነገር አታመጣም ብለው ስላሰቡ እንደፈለጉ እንግዲህ እዛ ቤት ውስጥ እየዘለሉ ነበረ። በአሁን ሰዓት ግን የተሰማው መረጃ እጅግ በጣም በጣም ሁላችንም የሚያስደንቅ ነገር ነው። ምክንያቱም እንግዲህ ሩታ አምርራ ሄዳለች አብርሃምን ብቻ ሳይሆን ያው ሄርሜላንም በህግ ጠይቃታለው። የአንድ ባለትዳር ቤት ውስጥ ዘላ ገብታ የራሷን ህይወት ጀምራለች ስለሆነ በዚህ ጉዳይ ላይ ደግሞ እንግዲህ ህግ ለማን እንደሚያደላ በደንብ አድርገን ምናይሆናል ብላ በደንብ እንግዲህ እርግጠኛ ሆና በዛም ነገርም እንግዲህ በተለይ ሄርሜላ በዚህ ጉዳይ ላይ ተከሳም እንድትታሰርም እርግጠኛ ስለሆነች በዛ መንገድ እንደቀጠለች እንግዲህ ሰምተናል ማለት ነው። ነገሮች እንግዲህ በጣም እየከበዱ እየከረሩ መጥቷል፣ ማለት ነው። በተለይ ጋሽዬ በጣም እየሞከሩ ነው በሽምግልናም ለማስታረቅ እንግዲህ እነሱም በጣም ሲሞክሩ፣ አብርሃም በዚህ በኩል በየቀኑ ማለት ይቻላል ቪዲዮዎችን እየሰራ በተለይ ከሄርሜላ ጋራ በየቀኑ ቪዲዮ እየሰራ እንግዲህ የሚያሳስብ ነገሮችን እያደረገ በጭራሽ ህይወቱን ወይም ደግሞ ትዳሩን መቀጠል እንደማይፈልግ ፍላጎት እንደሌለው በደንብ በግልጽ እያሳያቸው ይገኛል ማለት ነው። እንግዲህ ጋሽዬ ልፋታቸው በሙሉ መና እየቀረ ነው። ምክንያቱም ደግሞ ልጃቸው እጅግ በጣም አስቸጋሪና ተግባቢ ያልሆነ ወንድ ሆኖ እንግዲህ ቁጭ ብሏል ማለት ነው። በተለይ እንግዲህ ለብዙ ሰዎች ቻናል እየከፈተ ዩቲውብ ቻናል እየከፈተ እየሰጠ ይገኛል። ግን ያ ነገር በጣም ጥሩ ሆኖ እያለ በጎን በኩል ደግሞ የራሱን ህይወት እያበላሸ በጭራሽ እንግዲህ የራሱን ብቻ ሳይሆን የሩታንም ህይወት ለማበላሸት እየተሯሯጠ ይገኛል። እንግዲህ እስከ ዛሬ ድረስ ተው የተባለውን ነገር በጭራሽ መተው አይፈልግም። አታድርግ የተባለውን ነገር በጭራሽ እንግዲህ ሳያደርግ ወይም ደግሞ ያው እንግዲህ ሳይውል ሳያድር አድርጎ ነው የሚያሳየን ማለት ነው። ያ ነገር ደግሞ እጅግ በጣም ብዙ ሰዎችን አስከፍቷል ማለት ነው። አብርሃም እንግዲህ የሚያደርጋቸው ነገሮች የጤና አይደለም። በተለይ የሚያደርጋቸው አንዳንዴ እጅግ በጣም የሚያስጠሉ ነገሮች ናቸው። እንግዲህ ያው ሄርሜላም ያንን ነገር ስለወደደች ወይም ደግሞ ከአብርሃም ጋር ያላትን ግንኙነት ማቋረጥ ስለማትፈልግ የአብርሃም ቤት ውስጥ ወይም ደግሞ የሩታና የአብርሃም ቤት የነበረው ቤት ውስጥ እንግዲህ ሻንጣዋን ይዛ ገብታ መኖር ጀምራለች። እጅግ በጣም ብዙዎቻችንን የሚያሳስብና በተለይ የሚያሳዝን አይነት ነገሮችን እያደረገች ትገኛለች ማለት ነው። እንግዲህ ሩታ የመጨረሻ የሚባለው ማስጠንቀቂያ ሰጥታለች ማለት ነው። ካሁን በኋላ እንግዲህ ያለው ነገር በሕግ ነው የሚዳኘው፣ ሁሉም ነገር በሕግ የሚፈታ ነው ብላ በኮንፊደንስ እንግዲህ ስትናገር ነበረ። ምክንያቱም እንግዲህ የተደረገችው ነገር እጅግ በጣም በጣም ሞራል የሚነካ በዚህ ሰዓት በተለይ እርጉዝ በሆነችበት ሰዓት ላይ እንደዚህ አይነት ድርጊቶች እሷ ላይ መድረሷ እጅግ በጣም ብዙ ብዙ የሚያሳዝን ነገር ስለሆነ እንግዲህ ከአሁን በኋላ ያው ችላ ብዬ አላልፍም፣ ሁሉንም ነገር ዋጋ እሰጠዋለሁ ብላ እንግዲህ ያንን ነገር በደንብ አንስታ ስትናገር እንደነበረ መረጃውም ደርሶናል ማለት ነው። እጅግ በጣም ጥሩ ነገሮችም ይከናወናሉ ብዬ አስባለሁ። በተለይ በሄርሜላ ጉዳይ ላይ ማንኛውም ሰው ይፈልጋል በተለይ ከእነሱ ትዳር ውስጥ እንድትወጣ የራሷን ሕይወት የራሷን መንገድ እንድትጀምር ሁሉ ሁሉም ሰው ይፈልጋል። ስለዚህ እንግዲህ ነገሮች ከተስተካከሉላት በተለይ ሩታ በሰላምም ከተገላገለች፣ ሁሉም ነገር መታ ወደ አዲስ አበባ ሁሉንም እንደምታስተካክለው ያንን ነገርም ስታነሳ ስለነበረ ይስተካከላል ብለን ተስፋ እናደርጋለን። እንግዲህ ነገሮች በዚህ ቀጥለዋል። በሚቀጥለው ቪዲዮ እስከምንገናኝ ድረስ እናንተም እንግዲህ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁን።